ከጋዛ ሰርጥ ፍልስጤማውያንን የጫነ አንድ ማንነቱ ያልታወቀ አውሮፕላን ደቡብ አፍሪካ ማረፉ ተነገረ። ፕሬዝዳንት ሲሪል ራማፎሳም ማጣራት እንዲደረግ አዘዋል። 153 ፍልስጤማውያንን የጫነው አውሮፕላን ደቡብ አፍሪካ ካረፈ በኋላም መንገደኞች ሳይወርዱ ከ10 ሰዓታት በላይ እንዲቆም መደረጉን ዘገቦች አመልክተዋል። ፍልስጤማውያኑ እንዴትና በምን ሁኔታ ደቡብ አፍሪካ ሊጓዙ እንደቻሉ እስካሁን በግልጽ ያልታወቀ ሲሆን በልዩ ስፍራም እንዲቆዩ ፈቃድ ማግኘታቸው ታውቋል። ሁሉም መንገደኞች ሕጋዊ ፓስፖርት መያዛቸውንና እስካሁን አንዳቸውም ጥገኝነት አለመጠየቃቸውን ባለስልጣናት ገልጸዋል። በደቡብ አፍሪካም የፍልስጤም ኤምባሲ በበኩሉ ፍልስጤማውያኑ ከእስራኤል የራሞን አውሮፕላን ማረፊያ ተነስተው በኬንያ ናይሮቢ በኩል ደቡብ አፍሪካ መድረሳ ቸውን አረጋግጧል። ማንነቱ ያልታወቀ ድርጅት ከቤተሰቦቻቸው አታሎ ገንዘብ በመሰብሰብ ኃላፊነት በጎደለው ሁኔታም ደቡብ አፍሪካ እንደወሰዳቸው አክሏል። ኤምባሲው ደቡብ አፍሪካ በእስራኤል ሐማስ ጦርነት ለፍልስጤማውያን ጠንካራ ድጋፍ ስትሰጥ መቆየቷ ይታወቃል። ዛሬ በዓለማችን ጎልተው ከተሰሙ ጉዳዮች መካከል ሩሲያም በዩክሬን አዲስ የፈጸመችው ጥቃት ይገኝበታል። የሩሲያ ድሮን በዩክሬን መዲና ኪይቭ አንድ የመኖሪያ ህንፃ መቶ ስድስት ሰዎች ሲገድል በአስራዎች የሚቆጠሩ ማቁሰሉ ተሰምቷል። ሩሲያም ሌሊቱን ከ400 በላይ ድሮኖችና 18 ሚሳኤሎች ወደ ዩክሬን መተኮሷ ሲነገር በዋና ከተማ ኪይቭ በርካታ የመኖሪያ ህንፃዎች ጥቃት ሲፈጸምባቸው ማደሩን ባለስልጣናት ገልጸዋል። የኪይቭ የኃይል መሠረተ ልማት ክፉኛ በመመታቱ በርካታ መኖሪያ አካባቢዎች ኤሌክትሪክ በመቋረጡ ለክረምቱ ቅዝቃዜ መጋለጣቸው ታውቋል። በድሮንና በባሊስቲክ ሚሳይል የተፈጸመውን ከፍተኛ የተባለ ጥቃት ፕሬዚዳንት ዜሌንስኪ አጥብቀው አውግዘዋል። ከአስር በላይ የመኖሪያ ህንፃዎች መውደማቸውንና በደቡባዊ የሀገሪቱ ክፍል ሁለት ተጨማሪ ሰዎች መገደላቸውን ዘሌንስኪ ገልጸዋል። ዩክሬን በበኩሏም በወሰደችው የአጸፋ እርምጃ በሩሲያ የነዳጅ ተቋማት ላይ ድብደባ መፈጸሟ ተነግሯል። በጥቁር ባህር ዳርቻም አንድ የነዳጅ ማጣሪያ በእሳት ሲጋይ፣ ዩክሬን በሌሊቱ የአጸፋ ጥቃት የረጅም ርቀት ክሩዝ ሚሳኤል መጠቀሟን አረጋግጠዋል። ተጠናክሮ በቀጠለው የሩሲያ ጥቃት ሳቢያም ዩክሬን በመላው አውሮፓ ለሚገኙ ዜጎቿ የክተት ጥሪ ለማድረግ መዘጋጀቷ ሲነገር፣ ኔቶ በሩሲያ ላይ ጥቃት ለመፈጸም ከወሰ ተወሰነ ሞስኮ ባላት ኃይል ሁሉ ምላሽ እንደምትሰጥ ባለሥልጣናት አስጠንቅቀዋል። የሩሲያ ባለሥልጣናት ማስጠንቀቂያ የተሰማው ሌሊቱን በኪቭ የመኖሪያ ሕንፃዎችና በሌሎች የሰላማዊ ሰዎች አገልግሎት ላይ የፈጸመችውን ጥቃት የተለያዩ ሀገሮች ማውገዛቸውን ተከትሎ ነው። የጀርመን መንግስት፣ ሞስኮ ዓለም አቀፍ ሕግ በመጣስ በሰላማዊ ሰዎች የጭካኔ ተግባር እየፈጸመች ነው ሲል አውግዟል። የአውሮፓ መከላከያ ሚኒስትሮች አስቸኳይ ስብሰባ የተቀመጡ ሲሆን የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ ባሰሙት ቃል ፑቲን የዩክሬን ሕዝብ በከፋው የክረምት ቅዝቃዜ እንዲሰቃይ ሆን ብለው በግልጽ የኃይል ማመንጫዎችን እያወደሙ ነው ሲሉ ከሰዋል። ሆኖም የህዝቡን ሞራልና አልበገር ባይነትን በፍጹም ሊሰብሩ አይችሉም በማለት አክለዋል። በተያያዘ ዜና አዘርባጃን በሀገሯ ያሉ የሩሲያን አምባሳደር አስጠርታ ማነጋገሯ ታውቋል። በሩሲያም የኪየቭ ጥቃት የአዘርባጃን ኤምባሲን መምታቷን ተከትሎ የሩሲያን አምባሳደር በማስጠራት ጠንካራ ተቃውሞ ማሰማቷን የሀገሪቱ ውጭ ጉዳይ ሚኒስቴር ገልጧል። ሞስኮ ሌሊቱን በዩክሬን ዋና ከተማ በፈጸመችው የሚ የእስራኤልና የድሮን ጥቃት የአዘርባጃን ኤምባሲ በከፊል መውደሙን ሚኒስቴሩ በመግለጫው አመልክቷል። ሩሲያም በተመሳሳይ ከዚህ ቀደም ካንዴም ሁለቴ በኤምባሲው ላይ ጥቃት መፈጸሟን የጠቀሰው ሚኒስቴሩ ይሄ ደግሞ ሞስኮ ሆን ብላ ጥቃት እያደረሰች መሆኑን ያሳያል በማለት ወቅሷል። ይህ በእንዲህ እንዳለ ሩሲያ በዚህ ዓመት 120 ሺህ ተንሸራታች ቀላል ቦምቦች ልታመርት ማቀዷን የዩክሬን ደህንነት ምንጮች ገልጸዋል። ቦምቦቹ 90 ኪሎ ሜትር መወንጨፍ የሚችሉ ዋጋቸው ርካሽ፣ ጥቅማቸው ከፍተኛ፣ በቀላሉ ተጉዘው ኢላማቸውን በሚገባ የሚመቱ ናቸው ተብሏል። እንዲሁም ሞስኮ ከተዋጊ ጀቶች ተተኩሰው 200 ኪሎ ሜትር የመወንጨፍ አቅም ያላቸው 500 ቦምቦች እየሰራች መሆኗም ይነገራል። ሩሲያም እነዚያውኑ በቀላሉ የሚተኮሱና ለመከላከያ ስርዓት አስቸጋሪ የሆኑትን ቦምቦች በየቀኑ ከሁለት መቶ በላይ ወደ ዩክሬን እየተኮሰች ነው ብለዋል የኪቭ ባለስልጣናት። የሩሲያ ጦር በአሁኑ ሰዓት ወደ ተለያዩ የዩክሬን ግዛቶች ግስጋሴውን እያጠናከረ መሆኑ ይሰማል። በስዊድን ዋና ከተማ ስቶክሆልም በህዝብ ማመላለሻ አውቶቡስ ላይ በደረሰ አደጋ በርካታ ሰዎች መሞታቸው ተሰምቷል። ማምሻውን በወጣት ዜናም በዋና ከተማ ስቶክሆልም አደጋው የደረሰው በአንድ የአውቶቡስ ማቆሚያ ስፍራ መሆኑንና ቁጥራቸው ለጊዜው ያልታወቀ ሰዎች መሞታቸውን አመልክቷል። ፖሊስ አደጋው አሰቃቂ መሆኑን ከመግለጽ ውጪ ምን ያህል እንደሞቱና ምክንያቱን እስካሁን ይፋ አላደረገም። ቢቢሲ የአሜሪካ ፕሬዝዳንት ዶናልድ ትራምፕን ይቅርታ ጠየቀ። የፕሬዝዳንቱን የካሳ ጥያቄ ግን ውድቅ አድርጓል። ቢቢሲ ትራምፕ ከአራት ዓመት በፊት ያደረጉትን ንግግር ፓኖራማ ለተሰኘ ፕሮግራሙ ባልተገባ መንገድ አቅርቧል በሚል ነው ውዝግብ የተነሳው። ፕሬዝዳንቱ ለአመፅ ቀጥተኛ ጥሪ እንዳደረጉ የተሳሳተ ግንዛቤ እንደተፈጠረ በማመን ይቅርታ ሲጠይቅ ካሳ ግን አልከፍልም ብሏል። የትራምፕ ጠበቆች ቢቢሲ ዝግጅቱን እንዲሰርዝና ካሳ እንዲከፍል አለዚያ ፕሬዚዳንቱ ለጠፋው ስማቸው የአንድ ቢሊዮን ዶላር ካሳ ክስ እንደሚመሰረቱ ማስጠንቀቃቸው ይታወሳል። ፕሬዚዳንት ትራምፕ ውዝግብ በተነሳበት በዚያ ንግግራቸው ወደ ካፒቶል እንሄዳለን ደፋር ሴናተሮቻችንን የኮንግረስ አባላቶችን እናበረታታለን ብለዋል። ንግግራቸውን ቀጥለው ከ50 ደቂቃ በኋላ ደግሞ እናም እንታገላለን በጀግንነት እንታገላለን ሲሉ አክለዋል። በፓኖራማ ፕሮግራም ላይ የሚታየው ቪዲዮ ሁለቱን በማዋሃድ ወደ ካፒቶል እንሄዳለን እኔም ከእናንተ ጋር እሆናለሁ፣ እናም እንታገላለን፣ በጀግንነት እንታገላለን በሚል አቅርቦታል። ቢቢሲ ትራምፕ ከፋክስ ኒውስ ጋር በነበራቸው ቆይታም ንግግራቸው መበለቱን፣ እናም የቀረበበት መንገድ ተመልካቾችን ያጭበረበረ ነው በማለት ከሰዋል። ኢራን በሱዳን ኤልፋሸር ከተማ በሰብአዊነት ላይ እየተፈጸመ ነው ያለችውን ወንጀል ማውገዟ ተነገረ። ዓለም የሱዳንን ቀውስ ለመታደግ እርምጃ እንዲወስድ ጠይቃለች። በሱዳን ቀውስ ላይ ለመነጋገር በተጠራ የተባበሩት መንግስታት ስብሰባ ላይ በድርጅቱ የኢራን አምባሳደር ባሰሙት ቃል በሱዳን ኤልፋሸር ከተማ ከፍተኛ የሰብአዊ ወንጀል እየተፈጸመ ነው ሲሉ ገልጸዋል። በሰሜን ዳርፉር ያለውን የከፋ ሁኔታ ለመታደግ አስቸኳይ ዓለም አቀፍ እርምጃ እንደሚያስፈልግ፣ እጅግ የከፋ ቀውስ እያስተናገደች ለምትገኘው ሱዳን ዓለም አቀፉ ማኅበረሰብ ጆሮ ዳባ ልበስ ብሎ ጸጥታን መርጧል በማለት የወቀሱት አምባሳደሩ ጦርነቱን ለማስቆም አስቸኳይ መፍትሔ እንዲመጣ ጠይቀዋል። ኢራን የሱዳን ማዕከላዊ መንግስትን ለመጣል የሚደረግ ሙከራን አትደግፍም ያሉት አምባሳደሩ መሳሪያ ለአማጽያን በማቀበል ጦርነቱን የሚያቀጣጥሉ ወገኖች ከድርጊታቸው እንዲታቀቡ አሳስበዋል። አሜሪካ በተመሳሳይ ለሱዳን ፈጥኖ ደራሽ ኃይል መሳሪያ የሚልኩ ሀገሮች ድጋፋቸውን እንዲያቆሙ ትላንት ጥሪ ማቅረቧም ይታወሳል። ለፈጥኖ ደራሽ በዋነኛነት መሳሪያ ታቀርባለች በሚል የምትወቀሰው ደግሞ የተባበሩት አረብ ኤሚሬትስ ስትሆን በምትኩ ከፍተኛ መጠን ያለው የሱዳንን የወርቅ ሀብት በድብቅ ታስወጣለች ይባላል።